ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ተከበራችሁ የሚያቅድ ዩቲዩብ ተከታታዮች እንዴት ናችሁ? ሁሉ ሰላም ነው ያለሁ፣ እግዚአብሔር ይመስገን። ያው እንግዲህ ዛሬ የመጣሁት ፕሊዝ ሰብስክራይብ አድርጉኝ ተመልሻለሁ ልል ነው እና ፕሊዝ ሰብስክራይብ እያደረጋችሁ ህለፉ የተለያዩ ነገሮችን እንድለቅ አበረታቱኝ። ያው እንግዲህ ጀማሪ ነው እይ ጠፋብኛል ጀመርኩ፣ ቆየው ከዛ ግን በመሀል ረሳሁት እና እንደገና ለምን ዩቱብ አልጀምርም ብዬ ተነስቻለሁ። ያው ለዛሬ ቪዲዮ ስለሌለኝ እንደዚህ ወክ እያረኩ ምናምን ነበርና ከሳት ለቅቄ አላችኋለሁ። እና በተረፈ ፕሊዝ ሰብስክራይብ አድርጉኝ፣ የዶል ምልክቷን ተጫኑ፣ ሁሌ የምለቀው እንዲደርሷችሁ እና የተሻለ ደህና ነገር ሰርቻ አቀርባለሁ፣ ሰብስክራይብ ስታደርጉኝ ማለት ነው።

እና ይህን ሰፈር የሚያውቅ ካለ ደግሞ የማያውቅ ካለ እስኪ ይህን ሰፈር ካወቃችሁት ምናልባት ምሽልም ይሆናል። ማን ያውቃል? ሰፈሩን የተናገረ ታፔላ ማንበብ ግን አይቻልም። ዝም ብላችሁ ይሄ ሰፈር ሀዲ ቃለው ግን ይህ ሰፈር እንደሆነ ተናገሩ። እንግዲህ ለእናንተ ብዬ እስኪመሽ ድረስ ቁሜ ማለት ነው ስቀርጽ ነበር በማርያም